ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን ይዘን ቀርበናል። ረህመት አደም ነኝ። አብራችሁን ሆነው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

በሰሜን ሸዋ ዞን የሚገኙ አምራች ኢንዱስትሪዎችን ተመልክተዋል። አደረው ምንዩለት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

ከለሚ ስሚንቶ ፋብሪካ በኋላ በጣም ትላልቅ ፋብሪካዎች እየተገነቡ እንደሆነ አይተናል። ያየነው ነው። በጣም ጥሩ ነገር ምንድነው? ነው፣ አካባቢው ሰላማዊ ነው። በጣም ጥሩ እንቅስቃሴ እየተደረገበት ያለ ነው። ለወጣቶች የስራ እድል እየተፈጠረ ነው። የክልሉ መንግስትም የፌዴራል መንግስትም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

የግብርናውንም ይዞ የሚነሳ ነው። አዳዲስ ቴክኖሎጂዎችን ወደ ሀገር ውስጥ እያመጣን ባለ ሀብቶችንም እያመጣን ሀገራችን በኢንዱስትሪም እንድታድግ የሚያደርግ ነው ና ብዙ ዘርፎችን ይዞ የሚነሳ ነው። በሰሜን ሸዋ ዞን ና ደብረ ብርሃን ከተማ በአሁኑ ሰዓት ከሁለት በላይ አምራች ኢንዱስትሪዎች ወደ ስራ መግባታቸውን ከኢንዱስትሪ ሚኒስቴር የተገኘው መረጃ ያመለክታል።

የብሔር ብሔረሰቦች ቀን መከበሩ ዜጎች በህገ መንግስቱና በፌዴራል ስርዓቱ ላይ ያላቸውን ግንዛቤ ለማሳደግ የጎላ ሚና እንዳለው የፌዴሬሽን ምክር ቤት አስታወቀ። ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል ዲሞክራሲያዊ መግባባት ለብሔራዊ አንድነት በሚል መሪ ሀሳብ በሆሳአና ከተማ እንደሚከበር ተነግሯል። ሰለሞን አሰፌ ዝርዝር አለው። ኢትዮጵያ የበርካታ ብዙ ሃይማኖቶች መገኛ ህብረ ብሔራዊት ሀገር ናት።

ባለፉት 19 ዓመታት በኢፌዴሪ ፌዴሬሽን ምክር ቤት አስተባባሪነት ሲከበር የቆየው የብሔር ብሔረሰቦች በዓል ህዝቦች ያላቸው የተለያዩ እምቅ ሴቶችን እንዲያስተዋውቁ በማድረግ የጎላ ሚና እንደነበረው በኢፌዴሪ ፌዴሬሽን ምክር ቤት የመንግስታት ግንኙነት የዲሞክራሲ አንድነትና የህገ መንግስት አስተምህሮ ቋሚ ኮሚቴ ጸሐፊ ወይዘሮ ባንቺርጋ መለሰ ተናግረዋል። ለዚህ ባለፉት 19 ዓመታት ስናከብር

እንደ ሀገር ምንድናቸው ናቸው? በበዓሉ መከበር ምክንያት የተገኙ እሴቶች ወይም ደግሞ ውጤቶች የምንላቸው ምንድን ናቸው የሚለውን ለማየት፣ የመጀመሪያውና ትልቁ ህዝቦች ለረዥም ዘመናት ይዘውት የቆዩት የአብሮነት እሴት አላቸው። ይሄን በማጎልበት በኩል ትልቅ ሚና አስተዋጽኦ አበርክቷል። ምክንያቱም ብዝሃነታችን ለአብሮነታችን መሰረት መሆኑን ያየንበት ይሄ አንድ ውጤት ነው። የብሔር ብሔረሰቦች በዓልን ስናከብር በማህበራዊ

በኢኮኖሚያዊ ና በፖለቲካዊ መስኮች ያገኘናቸውን ስኬቶች በማስቀጠልና ለሀገር እድገትና ብልጽግና ለቀጣይ ትሩፋቶች በመትጋት ማክበራችን ትልቅ ዋጋ አለው ብለዋል። የኢትዮጵያ ብሔር ብሔረሰቦች ብዝሃነታችን ሌሎች እንደሚሉት በብዝሃነታችን የማንስማማ የምንጋጭ አይደለንም። በብዝሃነታችን ውበታችንን አጉልተን በማሳየት በዓለም አደባባይ ብዝሃነታችን የቱሪስት መስህብ ነው

አብሮነታችንን ጉልበታችንን ያሳየ በመሆኑ ለሀገር ገጽታ ግንባታ የራሱን አስተዋጽኦ አበርክቷል። እነዚህና ሌሎችም ምክንያቶች በዓሉን ስናከብር ባለፉት ዓመታት ያገኘ ናቸው ውጤቶች ናቸው ብለን የምናየው ይሄን ደግሞ ቀጣይ አስጠብቆ አጠናክሮ ይበልጥ ደግሞ ሀገራዊ አንድነትን ሊያጎለብት በሚችል አግባብ ይዘን የምንቀጥል ይሆናል ማለት ነው። ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን ከህዳር አንድ ጀምሮ በሁሉም የሀገሪቱ ክልሎችና ከተማ አስተዳደሮች

በልዩ ልዩ ሁኔታዎች እንደሚከበር የተናገሩት ወይዘሮ ባንቺር ጋ መለሰ ከህዳር 5 2018 ዓ ም ጀምሮ ደግሞ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል በዓሉ በሆሳና ከተማ በድምቀት እንደሚከበር ተናግረዋል። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት ስንል እንደ ሀገር ያለንበትን ነባራዊ ሁኔታ ግምት ውስጥ በማስገባት ነው። ምክንያቱም አሁን የምንገኝበት ነባራዊ ሁኔታ

እንደ ሀገር በተለይም ደግሞ ከለውጥ በኋላ በርካታ ለውጦች የመጡበት ለውጡን ተከትለውም የኢትዮጵያ ብሔር ብሔረሰቦችና ሕዝቦች የጋራ አሻራቸውን ያስቀመጡበት የህዳሴ ግድብ በተመረቀበት ማግስት የምናከብረው ስለሆነ አብሮነታችን ሊያጠናክር በሚችል አግባብ የሚከበር ይሆናል ማለት ነው። ኢትዮጵያ በሁሉም አውዶች አሸናፊ እንድትሆን ከመገፋፋት ይልቅ መደጋገፍ፣ ከጥላቻ ይልቅ መተሳሰብ

ከሚለያዩ ትርክቶች ይልቅ የሚያሰባስቡ እውነታዎች ላይ ማተኮር እንደሚገባም በመግለጫው ተመላክቷል። በደብረ ብርሃን አጠቃላይ ስፔሻላይዝድ ሆስፒታል የሲቲ ስካን አገልግሎት መጀመሩ ከተጨማሪ ወጪና እንግልት ታድጎናል ሲሉ ተጠቃሚዎች ተናገሩ። አገልግሎቱን በላቀ ጥራት ለመስጠት ተጨማሪ የሰው ኃይል ለማሟላት ከባለ ድርሻ አካላት ጋር እየሰራ መሆኑን የደብረ ብርሃን ከተማ አስተዳደር ጤና መምሪያ አስታውቋል። በላይ ተስፋዬ

ከፍተኛ ውጪ የሚጠይቁ የሕክምና ቁሳቁስ አቅርቦት ባለመኖሩ ህመምተኞች በወቅቱ ጤናቸውን ለመመለስ ካለመቻላቸውም በላይ የሚፈጠረው እንግልት ቀላል አይደለም። በደብረ ብርሃን አጠቃላይ ስፔሻላይዝድ ሆስፒታል የሲቲ ስካን ሕክምና አገልግሎት ላይ ያገኘናቸው ተጠቃሚዎች እንደሚሉት ከዘርፈ ብዙ ወጪና እንግልት ለመዳን እንዳስቻላቸውም ተናግረዋል። ይህን ሕክምና በማግኘቴ በጣም ደስተኛ ነኝ። ትልቅ ወጪና እንግልት ቀንሶልኛል። አዲስ አበባ ድረስ ሄዶ

ይህን ህክምና ለማድረግ በጣም አስቸጋሪ ነው። ልጁን ትቼን የመጣሁት እኛውን እዛ ገና ሳምንት ራሱ አልሞላኝ ከወለድኩ፣ ከዛ አንጻር ቶሎ ለመመለስ በአምቡላንስ መጣው ቶሎ ዚ ደርሼ ይመለሳለሁ ማለት ነው። ከዚህ በፊት ሰሜን ሸዋ ዞን ላይ በመንግስት ሆስፒታሎች የሲቲ ስካን ህክምና አገልግሎት ባለመኖሩ

ለታካሚዎች ተጨማሪ ፈተና እንደነበር የገለጹት የሆስፒታሉ የኢሜጂንግ ዲፓርትመንት አስተባባሪ ሀብታ ሙገላ ነው። አሁን ላይ በቀላሉ ህክምናውን ለመስጠት እየተቻለ እንደሆነ ገልጸዋል። አሁን እንኳ የቅርብ ጊዜ በሩብ አመቱ ሪፖርቱ ላይ ወደ ሰማንያ ህሙማኖች ናቸው ሪፈር የተባሉት። አሁን ግን ከጀመርን ጀምሮ ያው እስከንትንስካለው ድረስ ወደ አርባ አካባቢ ሰዎችን ሰርተናል ማለት ነው እና ኦልሞስት ኮዞፍ ሪፈራል ሲቲ ነው ያ ነገር

ቀርቷል ብለን እናስባለን። አሁን የሰሜን ሸዋ ዞንና ጎራባሽ አካባቢዎችን ጨምሮ ከ3 ሚሊዮን በላይ የማህበረሰብ ክፍል ሊገለገልበት የሚችል ተቋም መሆኑን የጠቀሱት የሆስፒታሉ ስራ አስኪያጅ ጥላሁን ሙሉጌታ የሲቲስካን አገልግሎት አሁን ላይ በሙሉ አቅም ወደ ስራ መግባቱን ገልጸዋል። ለመጀመሪያ ጊዜ ነው ይሄ ሲቲስካን አገልግሎት እንዲያገኝ የተደረገው ና እስካሁን ድረስ በተለያየ አጋጣሚ ማህበረሰባችን ለሲቲስካን አገልግሎት ሪፈር ሲባል አዲስ አበባ ድረስ ሄዶ ለትራንስፖርት ላልጋ

የሚያወጣበትን ወጪ የቀነሰ ና ያስቀረ ጊዜ የሚያተርፋል። ሁለት ጤና ባለሙያ ቶሎ ብሎ ምን አይነት ሕክምና መስጠት እንዳለበት አስቀድሞ እንዲያውቅ እድሉን የፈጠረ ነው እና አጠቃላይ ስንመለከተው አሁን ላይ በሙሉ ስልጠና አቅም ገብተናል። በቀጣይ ራዲዮሎጂስትን እዚሁ ሆስፒታላችን ላይ እንዲመጣ በማድረግ ረገድ ጤና ቢሮ እገዛ እያደረገልን ነው። እንግዲህ ይህንን ባለሙያ

ከቦርድም ጋር ተነጋግረን የሚመጣበትን መንገድ እናመቻቻለን ብለን እናስባለን። የሲቲ ስካን አገልግሎት መጀመሩ ለማህበረሰቡ ትልቅ እፎይታን እንደሚሰጥ የገለጹት የደብረ ብርሃን ከተማ አስተዳደር ጤና መምሪያ ኃላፊ በቀለ ገብሬ በተሟላ የጤና ምርመራ ማህበረሰቡን ተጠቃሚ ለማድረግ በቀጣይ የሚሰሩ ተግባራት መኖራቸውንም ጠቅሰዋል። ብቸኛ ኮምፕሬሲቭ ስፔሻላይዝ ሆስፒታል ያለው እዚህ አካባቢ ላይ ይህ ሆስፒታል ስለሆነ

በጣም በርካታ ከሰሜን ሸዋም ከደብረ ብርሃንም ከአጎራባች ሌሎች ዞኖችም ጭምር ስለሆነ አገልግሎት የሚሰጠው ይሄ ለህዝባችን ትልቅ ነገር ነው ብለን እናስባለን። በተመሳሳይ ይሄ አገልግሎት ደግሞ በሀኪም ግዛው ጠቅላላ ሆስፒታልም እንዲጀምር ሙሉ ዝግጅቱ እየተጠናቀቀ ያለበት ሁኔታ ነው ያለው። ሁለቱ ሆስፒታሎች የክህሎት ትራንስፈር ጭምር እያደረጉ ተደጋግፈው የሚሰሩበት ሁኔታ እንፈጥራለን እና በአጠቃላይ ይሄ ትልቅ ለውጥ ነውና።

ይህንን የበለጠ የጎደለውን እየሞላን አጠናክረን የምንቀጥል ነው። ሆስፒታሉ አሁን ላይ የሚገለገልበት የሲቲ ስካን ሕክምና አገልግሎት መሳሪያ በክልሉ መንግስት በ78 ሚሊዮን ብር እየተገዛ ስለመሆኑም ተጠቅሷል።

ተመልካቾቻችን አሁን ደግሞ ወደ ትንታኔ ዘገባችን ነው የምናልፈው። ማህበረሰቡን ያሳተፈ የአካባቢ ቁጥጥር ስራ በመስራቱ የወባ በሽታ ስርጭትን መከላከል እንደተቻለ የሰሜን ሸዋ ዞን ጤና መምሪያ ገለጸ። የአጎበር አጠቃቀምን አጠናክሮ ማስቀጠል ይገባልም ተብሏል። ስነ ጊዮርጊስ ከበደ በትንታኔ ተመልክቶታል።

የሀገራችን ኢትዮጵያ 69 በመቶ መልክዓ ምድራዊ አቀማመጥ ለወባ በሽታ አጋላጭ እንደሆነ ይገመታል። እንደ ዓለም ጤና ድርጅት መረጃ በ2024 በኢትዮጵያ 7.3 ሚሊዮን ሰዎች በወባ ተጠቅተዋል። ይህ አሃዝ ባለፉት ሰባት ዓመታት ከፍተኛ ሆኖ ተመዝግቧል። በዚሁም በ2024 ከወርሃ ጥር እስከ ጥቅምት ባሉት ወራት ውስጥም 1157 ሰዎች በወባ በሽታ ስለመሞታቸው መረጃዎች ያመለክታሉ። በሰሜን ሸዋ ዞንም በርካታ የወባ ተጋላጭ የሆኑ ወረዳዎች ይገኛሉ። በ2017 በአንዳንድ ወረዳዎች

ስራዎች የወባ ወረርሽኝ ተከስቶ የነበረ ሲሆን በዘንድሮ አመት ግን ከአምናው ተመሳሳይ ወቅት ጋር ሲነጻጸር የወባ ስርጭት መቀነስ እንዳሳየ ከተለያዩ ወረዳዎች ያገኘነው መረጃ ያመለክታል።

ወደ ሀያ ሶስት ኬዞች ናቸው ያሉት። ባለፈው ዓመት ደግሞ ወደ ሰባ ስምንት ኬዞች ነበሩ። ስለዚህ ስናነጻጽረው በጣም መቀነስ ያሳያል። ባለፈው ሳምንት ላይ የተወሰነ መጨመር አሳይቶ ነበር፣ ወደ ሰላሳ ስምንት ኬዝ ተገኝቶ ነበር። በዚህ ሳምንት መቀነስ ችሏል። ማለት አምና ላይ እስከዚህ ሰዓት ድረስ ያለውን ቁጥር ስንመለከት ወደ መቶ አስራ ስድስት ወባ ቁጥር ነበረ። ያም ቴስት ፖዘቲቭ ትሬቱን ስናየው ወደ ሰባት ፐርሰንት ነበረ አሁን ላይ በሶስት

ፐርሰንት በመቀነስ ሰባ ስድስት ኬዞች ሆነ፣ ወደ አራት ፐርሰንት የሆነበት ሁኔታ አለ። በዚህ ሰዓት ወባ ወረርሽኝ ሊነሳበት የሚችል ወቅት ነበረ። ወረርሽኝ ሳይከሰት እስካሁን የቆየበት ሁኔታ አለ እና ጥሩ ሁኔታ ላይ ነው ያለው ማለት ይቻላል። አጠቃላይ አሁን መቶ አስራ አንድ ሺ አራት መቶ ሰማንያ ስድስት ተገልጋዮች ወደኛ መጥተዋል። ከዛ ውስጥ ስድስት ሺ ዘጠኝ መቶ አራት አካባቢ የሚሆኑትን ለወባ መርምረን ከዚ ውስጥ አራት መቶ ስምንት አካባቢ የወባ ህሙማን አሉን። እነዚያን ሙሉ በሙሉ ቤዝ የለንም ሪከቨር አድርገዋል።

ሁሉንም ማዳን ችለናል። አምና ወደ አስራ ሁለት የነበረ አኑዋል ፓራሳይት ኢንዴክሳችን አሁን ግን ወደ ስድስት ፐርሰንት አውርደነዋል። የሰሜን ሸዋ ዞን ጤና መምሪያ ምክትል ኃላፊ ተፈሪ ይደነቅ በዞኑ በወባ መከላከል ላይ በተሰሩ ስራዎች የወባ ስርጭትን ከሁለት ሀዝ ወደ አንድ ሀዝ ዝቅ ማድረግ ተችሏል ብለዋል። ባለፈው አመት የመገኘት ምጣኔው ሁለት ዲጂት ነበረ፣ አስራ ሁለት ፐርሰንት ነበረ። ዘንድሮ ላይ ግን ሰባት ፐርሰንት ነው፣ አሁን ባለው ሁኔታ ማለት ነው

አንጻራዊ ደህና ቢሆንም ያው ወቅቱ አሁንም ስላላለቀ እስከ ታህሳስ መጨረሻ ድረስ አሁንም ለወባ ምቹ ሁኔታ ስለሆነ ያን ታሳቢ በማድረግ እየሰራን እንገኛለን ማለት ነው። አሁን ባለው ሁኔታ ወደ አርባ ሺ የሚሆኑ የወባ ተጠርጣሪዎች ተመርምረው ወደ 2700 ፖዘቲቭ የተገኘበት ሁኔታ አለ ማለት ነው። ለወባ ስርጭቱ መቀነስ ምክንያቱ በዋናነት ህብረተሰብ ተኮር የመከላከል ስራዎችን መስራት መቻሉ እንደሆነም የጤና ባለሙያዎቹ ተናግረዋል።

የምንሰራው የጤና ጣቢያ መሪያ እርብጆች የሚባል በየሳምንቱ አርባ አርብ የአካባቢ ቁጥጥር ስራ ወባ ልትራባባቸው ትንኛ ልትራባባቸው የምትችላቸው ልትቀመጥባቸው የምትችላቸው ሰፋፊ ቅጠል ያላቸውን ረግረግ ቦታዎችን ኳ ያቋሩን ኩሬዎችን መቆጣጠር፣ ከዛ ውጭ አሰሳ እናካሄዳለን። ዱበይ የጤና ጣቢያው የፔም ፎካል ፐርሰኖች አሉ። ከእነሱ ጋር በመስራት ታይ ደግሞ በቀበሌ ደረጃ የጤና ኤክስቴንሽኖች ባለሙያዎች በኮሚትመንት ሁሉም ወባማ ቦታዎች መራቢያ ቦታዎች ላይ

ትክክል እየሰሩ የነበሩበት ሁኔታ ነው ያለው። ምንም እንኳን በአሁኑ ሰዓት የአጎበር ስርጭትና የወባ ኬሚካል ርጭት እየተከናወነ ባይሆንም ህብረተሰቡ ከዚህ ቀደም የተሰጠውን አጎበር በመጠቀም ከበሽታው ተጋላጭነት ራሱንና ማህበረሰቡን እየተከላከለ እንደሚገኝ የነገሩን ደግሞ አቶ ተፈሪ ናቸው። ያው የወባ ርጭት ከኮስትም ከዋጋ አንጻር በጣም ውድ ነው

አዋጭና ቀጣይነትም ብዙም ስለሌለው እሱ ላይ ብዙ እየተሰራ አይደለም ማለት ነው። ነገር ግን ለወባ ምቹ የሆኑ የወባ ሞስኪቶ በሚራቡበት አካባቢ የወባ ነጩን የሚገድል ኬሚካል አለ። እሱን እየተጠቀምን ያለበት ሁኔታ አለ ማለት ነው። በዚህም ረገድ የረጎ አካባቢዎች ላይ ከሰባት ሺህ ካሬ ሜትር በላይ እየረጨንበት ሁኔታ አለ አጎበር

ያው በፊት የተሰራጩ ናቸው። በአዲስ የተሰራጨው ባለፈው ወደ ሰላሳ አራት ሺህ አጎበር ለሚዳውረ መወረዳ ተሰራጭቷልና ቤቶችን ቤቶችም ጎብኝተናል። ከጎበኘናቸው ቤቶች ውስጥ በትክክል እየተጠቀሙ ያሉት 89 ፐርሰንቱ አጎበር አቧራችን እየተጠቀመ ነው ማለት ነው። ይህን አጠናክሮ ማስቀጠል ያስፈልጋል። እየተሰሩ ያሉ የአካባቢው ቁጥጥር ስራዎች የወባ መከላከል ተግባርን ውጤታማ እያደረጉ በመሆኑ ይህንኑ አጠናክሮ ማስቀጠል እንደሚገባም አቶ ተፈሪ አያይዘው ገልጸዋል። በዋናነት ዞኑ እየሰራ ያለው

ወባን ለመከላከል የአካባቢ ቁጥጥር ስራ ነው። በተለይ ባለፈው ዓመትም ወረርሽኙን የገታ ነው። የአርብ ጠንካራ እጆች የወባ ወረርሽኝን መከላከል ይችላሉ በሚል መርህ ጤና ጣቢያ መር የሆነ ማህበረሰቡን በማሳተፍ የአካባቢ ሰፊ የሆነ የአካባቢ ቁጥጥር ስራ በመስራት ነው። ወባ ወረርሽኙን የገታ ነው። ዘንድሮም እሱ መርህ እየተከተለ ነው። አሁንም አንዱ ላለመጨመሩ የወባ ችግር ወይም የወባ ሞስኪቶዋ ባለመኖሩ አይደለም።

የአካባቢ ቁጥጥር ስራው ላይ በደንብ እየሰራን ነው፣ አሁን ባለው ሁኔታ ማለት ነው። እኛም አዋጩና ቀጣይነት ያለው የወባ መከላከያ ዘዴ የአካባቢ ቁጥጥር ስራውን ማጠናከር ነው በሚል እየሰራን ያለነው ማለት ነው። የምንጃር ሸንኮራ፣ በረሃት፣ መርሃ ቤቴ፣ እንሳሮ፣ አንጾኪያ፣ ገምዛና የይፋት ቀጠናዎች በዞኑ በወባ በሽታ የበለጥ ተጋላጭ በመሆናቸው በእነዚህና በሌሎችም ወረዳዎችና ከተማ አስተዳደሮች የመከላከል ስራው ተጠናክሮ ሊቀጥል እንደሚገባም ጤና መምሪያው መልእክቱን አስተላልፏል።

ተመልካቾቻችን አጫጭር ዘገባዎች የሚቀርቡበት ሰዓት ላይ ነን። ተከታትለን እንመለስ። ኢትዮጵያ ኮፕ 32ን እንድታዘጋጅ የቀረበችው በአፍሪካውያን ምርጫ መሆኑን የአፍሪካ ተደራዳሪዎች ቡድን ሊቀመንበር ዶክተር ሪቻርድ ሙዩንጊ ተናገሩ። ኢትዮጵያ የተባበሩት መንግሥታት ድርጅት የአየር ንብረት ጉባኤ ኮፕ 32ን እንድታስተናግድ

የአፍሪካ ተደራዳሪዎች ቡድን ድጋፉን ሰጥቷል በአየር ንብረት ለውጥ መከላከል የአፍሪካ ተደራዳሪዎች ቡድን ሊቀመንበር የሆኑት ዶክተር ሪቻርድ ሙዩንጊ ኢትዮጵያ ኮፕ 32 ለማዘጋጀት ትክክለኛው ሀገር መሆኗን ጠቁመዋል ኢትዮጵያ ጉባኤውን ማዘጋጀቷ የአፍሪካ ተደራዳሪዎች ቡድን ምርጫ ነው ሲሉም ሪቻርድ ሙዩንጊ ለአጃንስ ፍራንስ ፕረስ ተናግረዋል በብራዚል ቤሌም ከተማ እየተካሄደ በሚገኘው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ኮፕ 30 ላይ የብራዚሉ ፕሬዚዳንት ሉላዳ ሲልቫ እንደ ሮያን አቆ

መቆጣጠር በ2027 የሚከናወነውን ጉባኤ አስተናጋጅነት በተመለከተ የአፍሪካ ሀገራት ምርጫቸው ኢትዮጵያ መሆኗን አረጋግጠዋል። የኢትዮጵያን የጉባኤው አስተናጋጅነትን በደስታ እንደሚቀበሉትና በአየር ንብረት ለውጥ መከላከል ረገድ በአፍሪካ ያላትን የመሪነት ሚና በበጎ እንደሚመለከቱት የገለጹት ደግሞ የ350 ዶት ኦርግ የተሰኘው ግብረሰናይ ድርጅት የአፍሪካ ከፍተኛ አስተባባሪ ሩኪያ ካሚስ ናቸው።

የትምህርት ጥራትን ለማረጋገጥ ለመምህራን ልማትና ለግብዓት አቅርቦት ትኩረት መሰጠቱን የትምህርቱ ዘርፍ አመራሮች ገለጹ። ሰላሳ አራተኛው ሀገር አቀፍ የትምህርት ጉባኤ ፍትሐዊና ጥራት ያለው ትምህርት ለሁሉም በሚል መሪ ሐሳብ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተካሂዷል። በትምህርት ሚኒስቴር የስትራቴጂክ ጉዳዮች ስራ አስፈጻሚ እሸቱ ገላኤ

በትምህርት ዘርፉ የሪፎርም ስራዎች ለመምህራን ልማት፣ ለትምህርት አመራሩ አቅም ግንባታና ለመጽሐፍት ተደራሽነት ትኩረት ተሰጥቷል። ሚኒስቴሩ ባለፉት ሁለት ዓመታት ብቻ የትምህርት ጥራትን ለማረጋገጥ ያለው የመማሪያ መጽሐፍት ህትመት በማከናወን ለክልሎች ማከፋፈሉን ለአብነት አንስተዋል። በትምህርት ዘርፉ ሪፎርም የመምህራንና የትምህርት አመራሮች ልማት እንዲሁም ግብዓትን ማሟላት ላይ በትኩረት መሰራቱን ጠቅሰዋል። በዚህ ረገድ ባለፉት ሁለት የክረምት ወራቶች ልዩ የስልጠና መርሃ ግብር መሰጠቱን ገልጸው በዚህም

ለአንድ መቶ ሺህ የሚጠጉ መምህራንና የትምህርት አመራሮች ስልጠና መሰጠቱን አብራርተዋል ዘገባው የኢዚያ ነው

የጸረ ጾታዊ ጥቃት ዘመቻ ከሕዳር 16 ጀምሮ እስከ ታህሳስ 1 ቀን ባሉት ተከታታይ 16 ቀናት የሚካሄድ መሆኑን የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳዮች ቢሮ አስታወቀ። የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ቆንጂት ደበላ እንደገለጹት ጾታዊ ጥቃት በዋነኝነት በተጠቂ ላይ አካላዊ ስነ ልቦናዊና ኢኮኖሚያዊ ተጽዕኖ ያሳድራል። በከተማ ደረጃ በተለይም በሴቶችና ህጻናት ላይ የሚደርስ ጾታዊ ጥቃትን ለመከላከል በርካታ ስራዎች ቢሰሩም

አሁንም እየቀጠለ መሆኑን ገልጸዋል። ይህን ለመከላከል የጸረ ጾታዊ ጥቃት ንቅናቄ በዓለም ለ34ተኛ ጊዜ በኢትዮጵያ ደግሞ ለ20ኛ ጊዜ ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ሀሳብ የሚከበር መሆኑን ተናግረዋል።

በንቅናቄው ጥቃትን መከላከል የሚያስችሉ የተለያዩ የንቅናቄ ዘመቻዎች የሚካሄዱ መሆኑንም አስታውቀዋል። በዚህም ለሁሉም ሕብረተሰብ ግንዛቤ በማስፋት ጥቃትን ለመከላከልና ለማጋለጥ ብሎም ደግሞ ፍርድ አሰጣጥ በአግባቡ እንዲሰራ የሚያስችል ነው ብለዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን አጠናቀቅን። ራመት አደም አቀረብኩላችሁ። ጥሩ ጊዜ ይሆንላችሁ